መመላለስ ፈልጋለሁ ደግሞ ምናምን አይደለም። አሁን ከተረዳ ግን አልዳንኩ። ናኦል ሰብርሃለሁ፣ በቃ አልሆነህም። እኔ ላንታ የሚገባ ከኔ ተሻለች ያገገመች ሴት ነች። ለፍቅር መለኪያ ቢኖረው ደረጃ አንቺን የምትብል

ማለት እስከ ዛሬ ድረስ እያደረጉ ያሉት እኔ አንቺን እስከማገኝ ድረስ ነው፣ እንደ አላቅም እጅን እስከማስገባ ድረስ ነው። ድጋሚ በፍቅር ወንድ እንዳላምን አድርጎ ሄደ። ሰላም ቤተሰቦች እንዴት ናችሁ? በጣም በጣም በጣም ደህና ነኝ። ሁላችሁም በያላችሁ በሰላማችሁ ይብዛ ነበር የባለፈው ፕራንክ ትንሽ ታመሜ ተረጋግቼ ነበር። ሲለቀይ መከራ ነው ሆኖ ማረጋ ይቻለና ትንሽ አስጨነቅ ነው ግን ያሳዝናል። እናንተ እንደዚህ ከበር ነበር ግን በጣም የተዝናነሁት በቪዲዮ ድጋሚ ሳና ላይክ አሪፍ ነው ቆንጆ ነው እና ዛሬ እንኳን ፕራንክ አላረገውም አይረው ነው እሱ ካረገኝ ግን ስታንድባይ ባይ ነኝ። እንዴት እንደምበቀለው ነኔኝ የማውቀው ያው ናኦል የዛሬ እፈልግሻለሁ ብሎኛል። ያኛው ቪዲዮ ላይ እንዳያችሁት ያው ቀጠሮ ነበረኝ ሕክምና ላይ ምናምን የነበርኩበት ነገር፣ አሪፍ ነው መከታተሉ አይከፋም በሚለው እንጂ። አሁን የድካም ስሜቴም አሁን ላይ በጣም ደህና ነኝ፣ ስታዩኝ አልመስልም። አሁን ግን እስቲ ናኦል እፈልግሻለሁ ብሎኛል። አይ ነው ከሳይካትሪስት ጋር ቀን በቀን ነው እንዲ መገናኘት ያለብኝ? አልገባኝም ብቻ ግን እሱም የሙያ ግዴታው ሆኖ ይመስለኛል ሳስብ እና እሱ ነው እየጠበኩኝ ያለሁት። ሲመጣ ከእሱ ጋር ተመልሽ ይመጣሉ። እስከዛ ድረስ የትም እንዳትሄዱ እዚሁ ጠብቁ። ቤተሰብ በድጋሚ ይመተናል። አሁን ደርሷል። ጎምለል ጎምለል እያለ ነው ዛሬ እንደ

በኋላ ብዙ ከጓደኛ ጋር የነበረው ነገር በቃ አልፏል። አንዳንዴ እግዚአብሔር በእውነት አመርሲያ ታርፈህ እንደዚህ ነው። ያኔም ደግሞ መጠራጠር አትልም። ሌላ ጊዜ ከው እንደዚህ አልጠራጠርም፣ ግን ብዙ ፋሚሊ አንተ ያልካቸው ነገር አለ። ሰሊና ስታመልስ ስትመጣ የሆነ ነገር አስባ ነው ስመጣ ይችልች እንጂ ምናምን ስልሱ እናንተ ትተዋወቃላችሁ አንተ ስለኖርክበት ታውቃታለህ። እኔ ግን የመሰለኝ ላይክ ይሄ በቃ ኃይለኝነቷ ምናምን ጠፍቶ ትትናንሳይ ይል አ ሽጀመር የሆነ ረጅም ጊዜ አንቺ ጋር የነበረ ሰው ለረጅም ጊዜ ርቆ ተመልሶ ሲመጣ ተንኮል አስበው አለም ደግሞ ሪል እንደዛ ነው የመሰለኝ። ከዛ ግን ኢቭን አንተ ያልከኝ ነገር አለ ፋሚሊዎችም ደሞ ጠቆ የሚያደርጉኝ ነገር አለ። በዛ ኮሜንት በደንብ ነው ጋ አይ ላይክ እንትን ከሆነ መልካም ነገር ከሆነ እሱ ኦኬ ችግር የለውም። በጣም ዊርድም ነገር ካለው ሚዲያ ላይ መታየት የለበትም ተብሎ የሚታሰብ ነገርም ደግሞ ካለው ቪዲዮ ይቆረጣል በሚል አውርተን ነው እዛ ጥግ ላይ ወጥፈት እዛ ካሜራ መያዜ ሳ ቴክስት ባታረግልኝ እኮ በቃ ጭራሽ ያንር ነው ላይክ እንደዛ ደግሞ እኮ ትንሽ የእኔ የቀረችው ግን እኔ ምንድን ነው ፈርታ የነበረው አትኝ በቃ የሆነ እንዴት ነው ይሄ በጣም ተጨናንቀብኝ፣ አለሽ አብሱ ደግሞ ያ ነገር ሰላም ይሽን ይነሳል ምናምን ብዬ በጣም ተጨናንቀብኝ። በቃ እግዚአብሔር በሚልክ እንደሚያተርፍ እና አሁን እንዴት ነው እያልኩኝ እየተደሰትኩብሻ ያለው ለዛ ነው፣ ቃል እንደጠበቅኩት አይደለም። ከዛ በኋላስ ባለፈው ፕራንክ ያረኩ ቪዲዮ ጋይስ አስባችሁታል? እንደዚህ አይ ጥሩ መከታ ነው ያለኝ። አዎ ጥሩ ከላይ ችግር የለም። በደምብ ተጫውችብኝ፣ አረ ተጫውችብኝ አንዲ ኮ እኮ ሰው ራሱ አሳልፎ ከሰጠ ምንም ማድረግ አይቻልም። እኔ ደግሞ እንዴት ነው በየሻለው አንዴ እኔ ራሴን አሳምኝ አንቺን ለመጠበቅ የሆነ ካለሽብን ነገር አንቺ እንዴት ነው ለማዳን እስከመጣሁ ድረስ የፈለግኩትን አይደለም ከምችለው ካቅሜ በላይ ማድረግ የምፈልገው ማለት ላይክ ተደነግጣ ለሃይ ነው ሆን ብዬ ነው ያደረኩት። ግን በዚህ ልክ ግን ካሜራማኑን እንዳይ ያስተካከለል ደረጃ ማለት እኔ ጀስ እንደውም ሚዲያው አላሳሰበኝም። ምን መተላለፉ ምናምን አይደለም ያሳሰበኝ የነበረው አጠገቤ የነበረው ወንድ ነው። ይወጡሻል። ሲቀጥል ደግሞ እኔ የዚህ ችግር እያለው ምንም ነገር አልፈለጉም። አይ ብቻ ደስ ያኔ ደስ ብሎኛል፣ ትንሽ እንደምትሸማቀቅበት ምናምን አይ ነው ያደረግኩት፣ ፕሮቴክቱ ምናምን ግን ተመችቶኛል አይደለም። ይሄ ባይዘው እኔ ስለሆንኩ ብቻ አይደለም። ይሄ የትኛውም ወንድ ላይ አረጋግጥ ይችላል ብዬ ማሰብ ነገር፣ አንደኛ አትዳፈርም። ላይክ በዚህ ልክ ማታቀው ሰው ምናምን አትዳፈርም። ሲቀጥል ግን ልብስህ እንዲበላሽ ፈቅደህ ምናምን እኮ ነው፣ እሳሪ ነው ያልኩሽ ምናምን ስትል አጥዋ ተመልሳለሽ ብዬ ነው። አይ ይቅርታ፣ የገባ ነገር አይወጣም፣ የገባ ነገር አይወጣም። አይ እንደውም ትንሽ ይልቅ እኔ ከዛ በኋላ ብዙ ነገር መናገር ከቻልኩኝ ብዬ ድፈረቱን አግኝቼ ነበርና፣ አንድም ምላሽ የሚፈልገው ነገር አለ። ግን እንደ ሌሎቹ እንዳሰነዝርብኝ ምንም ነገር አላለም። አሁን ተሽሎኛል፣ ለመሰንዘርም አቅም እያገኘሁ፣ ስለዚህ የሚያሰነዝር ነገር ከሆነ ከመሰንዘር ወደኋላ አይደለም። ለማንኛውም አይ ተዘጋጀ፣ ችግር የለም ማለት ያለንን ነገር ክብር ለመስጠት ለመስጠትና

ሽመኔ ነው ይላል። አራዳ ምንድን ነው እና አበባ ላይ ጥሩ ስታይል ላይ ያገኘው ጀመረ። ቀይ አበባ ነው። ቀይ አበባ ደግሞ ይሰጠው ለፍቅረኛ ነው። አሃ ያው እኔ ነገር ይሻለሁ። እኔ እና አንቺ መሀል ያለውን ነገር የሆነ ትርጉም ቢሰጠው ነው ቢያሰቡት ሲገጥልልኝ ይገባል ብዬ አስባለሁ፣ ያለን እና ደግሞ ከዚህ በኋላ ይሄ መንገዶችን እንዲጠርግልኝ እና ብዙ ነገር እንዲያስተካክልልኝ ይፈልጋል። ከዚህ ጊዜ ጀምሮ እኔ ብዙ ነገር ማድረግ ስለምፈልግ ማለት ነው። እኔ ምን እንደምልህ አላውቅም፣ ግን በዚህ ሰዓት እንደዚህ ማድረግ የሚችል ይመስላል። እንዴት ማለት ነው? ማለት እኔ ያለሁበት ነገር ሳይካትሪስት እንደመሆነ መጠን ወይም ደግሞ የእኔ ከምለው ከቅርብ ሰው እንደመሆነ መጠን ታውቃላ፣ ያለሁበት ሁኔታ በእሳት ፍቅረኛሽ ብዬ መቀበል የምችል ይመስላል? ማለት እንደዚህ አይነት ልብ ይኖረኛል ብለ አስባለሁ? ወይስ ዝም ውሸት እንድቀበል ነው የምትፈልገው? እሱን አልፈልግም። እኔ በስነስርዓት ሳምኖበት ነው የምፈልገው። እኔ አልወድም። እንዴት ነው ሴት የተባለች ፍጥረት እንዴት አበባ ትጠላለች? ማለት እንዳልኩ ጥሩ ትውስታ የለኝም አበባ ላይ እኮ፣ እዛ ያንን ነገር ማስታወስ ስለማልፈልግም ነው። ምንድን ነው የምታስታውስ? ማለት ምንድን ነው የምታስታውስ? ጀስ ባለፈው ደግሜ ጠይቄሽ ነበር። ምንም አይነት ነገር አንቺ ጋር እንደሌለ በዚህ ሰዓት አውቃለሁ። ድፋቱን የሚያገኙ ስለዚህ አይደለም ያልኳለሁ። በዚህ ሰዓት ምን ማንንም ውስጥ ላይ ማስገባት የሚችልበት ሰዓት አይደለም። ወንድሞቼ ባለፈው ከአንተ ውጪ የምቀርበው ሰው ለምታቃለ ውሎዬን ምኔን ምኔን አዳረን ታውቃለህ እኮ ማለት አይደለም። አሁንም ጀስት አዚ ከውስጥ አዚ ከውስጥ አልወጣም እያልኩ አይደለም እኮ ግን በቃ ነው ሌ- የውሸት እስካሁን ድረስ ያለ ነገር እኔ ካንተ ጋር የውሸት ነገር አለኝ እያልኩ አይደለም፣ ግን ይህን መቀበል አልችልም። በቃ ናኦል ተረዳኝ እንጂ እንዲኑ ነው ልረዳሽ የምችለው? ማለት ምን ችግር አለው ይሄ ነገር እኮ ነው። እኔ አላገገምኩም። አላገገምኩም ማለት ለአንተ ማስረዳት የሚጠበቅብኝ ነገር አይደለም። እንደ ቀረቤታም እንደ ሙያም ሳልነግር የምትረዳ አይነት ሰማ አይደል? እዚህ ከሱ ለማገገም አንተን መጠቀሚያ ማድረግ ያለብኝ አይመስለኝም። ባለን ነገር ደስተኛ ነኝ። ለካንተን ሳገኘ ምናምን ክፋት ኖሮ ምናምን አይደለም እኔ እንደዚህ እስከ ዛሬ ድረስ የምናገረው ነገር አትቻላችም። ግን ምንድን ነው ያለው ችግር ማለት ይሄ ይሄ ነገር ሞር እንድታገግሚ ያደርግሻል እንጂ እንደኔ ሀሳብ የሆነ እና ደግሞ ያለንን ነገር ያሳምረዋል ያጠነክራል እንጂ የሆነ ወደኋላ የሚመልስ ነገር አለ? ይኸውልሽ፣ ላይክ እንትን እንዳይል አማርኛ እየመረጥኩኝ ነበረ። በቃ እኔ ከዚህ በፊት በነበረኝ የፍቅር ታሪክ ደስ የሚል ነገር የለኝም። ያ ማለት ወደፊትም አይኖረኝም ማለት አይደለም ግን አሁን ላይ መመኘት አይደለም ነው በቃ እኔ ፍቅር ላይ ጥሩ አመለካከት እንዳይኖረኝ አርጎ ሄዷል። አንተም እንደሷ አለማረግህ በምን እርግጠኛ ሆናለሁ? ትላንት ሰብሮኝ ሄደ። ድጋሚ መጥቶ ካሰኝ እግዚአብሔር በቃ ደስተኛ አረገኝ ስል ነው ድንገት ተነስቶ ሄደው ነገ አንተ ሲና ለማረገ ማንን አምኜ ነው ልቤን የምሰጠው? እንዴት ነው? ምን ምን ዋስትና እኔ እንደዚህ ነኝ ብሎ እኔ መናገር ላይ ይጠበቅብኝ ይችላል። ማለት እስከ ዛሬ ድረስ እያደረግኩ ያለሁት አንቺን እስከማገኝ ድረስ ነው እጅ እስከማስገባ ድረስ ድጋሚ በፍቅር ወንድ እንዳላምን አድርጎ ሄደው። እኔ እሱ አይደለሁም ማለት አይደለም። አይምሮሽ የተሳለ ወንድ አልፈልግም በቃ ማለት። እኔ እንጃ አይገባህም ነው የግድ እንደኔ መሰበር አለብህ ነው አንተ እዛችሁ ጋር ወስነህ ፈልገህ ያቆምከው ታሪክ ስላለህ አይገባህም። እኔ ህመም፣ በእኔ ቦታ ብትሆን ያንን ነገር እኔ ከማንም በላይ ነው የምረዳው። የማቆም ብትረዳኝማ በዚህ ሰዓት እንደዚህ አይነት ጥያቄ ታወጣ ማለት ነው ማለት ንቺ አለ አሁ ልካ አደለም ቀናው ልክ አይደለም። በቃ አልሆነህም ማለት እኔ ቆሰለልብ ሲቀጥል እንዴት ማከም እንዳለብኝ ምን ያውቃለሁ፣ አንቺን እንዴት መያዝ እንዳለብኝ ምን ያውቃለሁ። ያንን መምረጥ መወሰንም ወሰንም የምችለው ነኝ። መረጥኩኝ፣ ደሞ ፈለግኩኝ፣ ወደድኩሽ። ምንድን ነው አንተ ድንገት ተነስተህ እንዴት ነው ልሄድ የምችለው ምን አድርገሽኝ? ምን የራሱ ጉዳይ ነው እሱ አሁን። ኢቭን ስለሱ ባታወሪኝ ራሱ ደስ ይለኛል። ያውም ደግሞ ይኸው እስከ ዛሬ ድረስ ቀላል ነው፣ ስለሱ አለማውራት፣ ስለሱም ትቶ ሌላ ህይወት መጀመር ምናምን ለአንተ ቀላል ነው እንሽ ቀላል ሆኖ አይደለም ግን፣ ባለፈው ደግም እየጠየቅሽ ነበር አይደል? ያን ነው ወደም አሁንም ነው ምል አሁን አይደለም፣ ነገም ከነገ ወዲያም ተመልሶ ቢመጣ ከሱ ጋር ምንም አይነት ህይወት እንደማይኖረኝ እርግጠኛ ሆኜንም ነው። እና ሄዶ አለ ምናምን ይሄ አልዳንኩ አልዳንኩ በቃ ሊሆንልኝ በየ ይሰጣየም ነው።

ወይም ደግሞ በአንዴ ትዳር እንመስርት አይደለም እያልኩ ያለው። እንዴት ነው ሁሉ ነገር እኮ ሂደት አለ። ሲቀጥል ደግሞ ቅርበሽ፣ በስነ ስርዓት አሁን ካለኝ ማንነት የበለጠ ያለኝን ነገር እንዳላሳየሽ እንኳን ገደብ እየሰጠሽ ምን ያንን ነገር እንኳን ማየት ሳትችይ እንዴት ነው በአንዴ እየፈረድሻለሽ? እኔ እየፈረድኩ አይደለም ነው እኔ አልዳንኩም። በቃ አማርኛ አይደለም እኔ አልዳንኩም ካለውበት ነገር ነገ ተመልሶ ይምጣ ይምጣ አይደለም። እሱ የኔ ጉዳይ አይደለም ግን በቃ ሰው ማመን እንዳልችል አድርጎኛል ድጋሚ ወንድ እኔ አላቀም በቃ ስለ ፍቅር ሳስብ ራሱ የጤነኝነት ስሜት አይሰማኝም እኔ እኮ ያንን ነገር አንቺ ያለው ልቀየር ነው እያልኩሽ አለው ያንን ደግሞ እኔ እርግጠኛ ነኝ መቀየር እችላለሁ አለው ያንን ነገር አብዱን ነው ያልኩሽ እንደዚህ ነበር እሱና እኔ አንድ አይደለንም ሰበ ፈጠረሽ እኔ እሱና እኔ ያን አንድ አይደለንም ጭራሽ አንገናኝም እኔ ራሴ አመለካከት ያለኝ ሰው ነኝ ምን አስተናለኝ ምን ታዋቅማለት፣ እስከ ዛሬ ድረስ እኔ እንደዚህ እንደዚህ ያደረኩልሽ ማለት ስለማልፈልግ ነው መዘርዘር ነበር። ና በምታደርግልኝ በምትሰጠኝ ጊዜ በምታደርግልኝ እንክብካቤ ምናምን ሳልደሰት ቀረች። ማለት ምንድን ነው የከለከለሽ? እፈራለሁ። ከእንግዲህ በኋላ ፍቅር ወይ ደግሞ ለእኔ አልተፈጠረም መሰለኝ ሞክር ያለው አይፈጠር። እኔ እዚህ ችግር አመጥቼ ለሽንኛ፣ ሲቀጥል ደግሞ በጣም የሆነ የእኔን ደስታ እንደሚፈልግ አንተን ለማስደሰት የውሻት ልቀበልህ፣ ለምን ትዋሻለሽ? ከልቤ እንድቀበልህ ነው የምትፈልገው። ፍቅር ደስ የሚለው ከልብ ሲሆን አይደለም። በቃ አሁን ላይ እኔ አልችልም። እኔ ደስተኛ ባረከ ይልክ ደስተኛ ባረገ ደስ ይለኛል። ከምንም በላይ ዋጋ እየከፈልክልኝ እንደሆነም አውቃለሁ፣ ግን አውል አልችልም። በቃ አሁን እኔ እኔ አይደለሁም አልተረጋጋሁም። ሰው ማመን የምችልበት ሰዓት ላይ አይደለም ያለሁት እኔ አላውቅም። ከዚህ ውስጥ በፍቅር ተጉርታ የምታውቅ ከሆነ ይገባሃል። ወይ ደግሞ እሱን ለመርሳት አንተን መጠቀሚያ ማድረግ አልፈልግም። በቃ እኔ መጀመሪያ መዳን፣ ማገገም መቻል አለብኝ። ለማላዋየው ረኔን ህማሚነኝ ለማልንገረው በጣም ብዙ ነገር ሲሆንልኝ የነበረ ልጅ ነው በቃ ሌላ ነገር ማሰብ እንዳልችል ታውቃለህ አድርጎኝ ነው ድንገት ተነስቶ ሄዳው በዚህ ልክ የምታመመው በዚህ ልክ የምትሰቃየው ዝም ብሎ ይሄ የቃቃ ጫወታ ፍቅር መስሎ ነው ኖር ሽማግሌ ነው እያለ የነበረ ልጅ ነው። አንድ ነገር እንደረዳርከሽኛል። ያ ማለት አሁን ድረስ ከውስጥሽ ባይወጣ አንቺ ራሱ በእንደዚህ ነው አትልክ ተብሰልሰለሽ አታወሪኝም ነበር። ያውም ደግሞ ረጅም ጊዜ ላሄደ ሰው ለጠፋ ሰው እንደዚህ የሆሽ መስማትም አልነበረብኝም። ካንቻን ደበቴን ችግራም ነው። በጣም ወደሱ ድጋሜ ድጋሚ መመለስ ፈልጋለሁ፣ ደግሞ ምናምን አይደለም። አሁንም ግን አልዳንኩ ናኦል፣ ሰብርሃለሁ። በቃ አልሆንህ። ምኔ ለአንታ የሚገባ ከእኔ ተሻለች ያገገመች ሴት ነች። ለፍቅር መለኪያ ቤኖረው ደረጃ አንቺን የምትብል መገኘቷን እንጃ

እኔ በዚህ ልክ እንዲከፋ ምናምን አይደለም። በቃ ናኦል አልችልም፣ ተረዳኝ አልችልም። እንዴ አንተ የተረጋጋበት ሁኔታ ላይ ስለሆነ ነው ያለው። በቃ አንተ ማፍቀር የምትችልበት ሁኔታ ላይ ሊሆን ይችላል ያለው። እኔ አልችልም፣ አሁን ላይ አልችልም። ጊዜ ፈልጋለሁ። እኔ አሁን ፍቅር ማሰብ የምችልበት ጊዜ ላይ አይደለም ያለሁት። ሁሉም እሱን ነው የሚመስለኝ። ሁሉም እሱን ነው የሚያስታውሰኝ። ሁሉም ሰው ጨካኝ ነው የሚመስለኝ። ሁሉም ድንገት ተነስቶ የሚሄድ ነው የሚመስለኝ። በቃ አዚ ገሎኝ ነው ሄደው ድጋሚ ማፍቀር እንዳልችል አድርጎኝ ነው የሄደው። እሺ ቢያንስ ጊዜ እኔ አንተን መጉዳት አልፈልግም እኮ ለምንድን ነው በዚህ በቃ እኮ አይደለም። ለምንድነው እንደዚህ እርግጠኛ ሆንሽ? ይወራሻለሽ። ቢያንስ ጊዜ ልስጥሽ፣ አስቢበት። እሺ በአንድ ለመወሰን የሚከብድ ነገር ሊሆን ይችላል። ምን እኔ ነው ቃል ኪዳን አለብኝ